ብሩኬ እና ሀይሚ እጅግ በጣም በርካታ ጊዜያቶችን መልካም ደስ የሚሉ ጊዜያቶችን እንዲሁም ደግሞ ቀናቶችን እንዳሳለፉ ሁላችንም የምናውቀው ታሪክ ነው። በተለይ ሀይሚ በጣም በርካታ ነገሮችን በጣም ብዙ ቀኖች ያለቀሰችን እሷም ያለቀሰችባቸውን ቀናቶች አልፋለች። ይህም ደግሞ ብሩኬ ከስሯ በመሆኑ ብዙ ነገሮችን አልፋ እያሞጋገሰችው በጣም በርካታ ጊዜ በብዙ ጊዜ አክብሮቷን ያላትን ለሱ ምን ያክል ቦታ እንዳላት ስትገልጽ በተደጋጋሚ ሁኔታ አይተናል። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ቻናል ቤተሰቦች እንደምናላችሁ። በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ ልሰራ የተገደድኩበት አንድ ነገር ስለተሰማኝ ነው። ማለት ሁላችሁም ሴቶች ናችሁ። ሴት ልጅ ስትሆኑ ደግሞ በሕይወታችሁ ላይ ብዙ ጊዜ ፈተናዎች ሊገጥሟችሁ ይችላሉ እና በተለይ ደግሞ ወንድ ልጅ መውደዳችሁን ማለት በቃ ለሱ ያላችሁን አክብሮት ቦታ፣ ምን ያክል ካወቀ በኋላ አንዳንዴ የሚቀያየሩ ባህሪዎችን ሲያሳያችሁ፣ እናንተ ደግሞ ምን ያክል ስሜት እንደሚሰማችሁ በጣም ከባድ ነው፣ ታውቁታላችሁ ማለት ነው እና ሐይሚም ወንድምሜ መከታዬ ብዙ ነገር እያለች ነበር። እንዲሁም ደግሞ በርካታ የምናያቸው አንዳንድ ልጆቻቸው የካፕል አይነት ቪዲዮዎችን የምናይበት አጋጣሚ ያለ ሁለታቸው ጋር ማለት ነው። እና ብዙዎቻችን የምንመኝላቸው እነዚህ ሁለት ልጆች አንድ ላይ ሆነው ልክ እንደ አብርሽና እንደ ሩታ ከፍ ያለ ደረጃ ላይ ደርሰው ማየት ነው አደል? ሁላችን የምኞት ነገር ግን ዛሬ ፍራንክም ይሁን ምንም ይሁን በማናውቀው መልኩ የሆነ ሰዓት እሷም ጥፋት ታጠፋለች፣ እሱ ደግሞ አንዳንድ የሚያደርጋቸው ድርጊቶች የእሷን ልብ የሚሰብሩ ነገሮች ናቸው እና ስለዚህ ይህ ድርጊት አግባብ አይደለም እያላችሁ ብዙዎቻችሁ ሀሳባችሁን ስትሰጡ ነበር። እኔም ከእናንተ እኩል ጥሩ አይደለም ብዬ ነው የምለው። ምክንያቱም ሲፈልግህ ተነስተ እንዲህ ትላለህ፣ ስትፈልግ ደግሞ የራስህን ውሳኔ በዚህ በኩል ነው የምሄደው ትላለህ እና ማንም እንደሌለኝ አውቀህ ነው ወይ እያለች በጣም ደብሯት ተሰምቷት እየተናገረች ነበር። በተለይ ደግሞ እንግዲህ በጠዋት ተነስቶ ነው ይህንን ቪዲዮ ግጥም አድርጎ ፊት ለፊቷ ላይ እሄዳለሁ ብሎ በሶሻል ሚዲያ ላይ ሲናገር የነበረው እና እንደዛ ስትለምነው ጥሎ የሚሄዱ ለሴት ልጅ ከባድ ስሜት ነው የሚሰማት። በተለይ ደግሞ አለኝ ብላ ስትመካ በሱ ተነስቶ ደግሞ ሄዳለሁ ብሎ ሲላት ምን ያክል እንደሚሰማት መገመት አያውቅትም ማለት ነው። ስለዚህ ለምን እንደዚህ ይደረጋል የሚለውን ነው እኔ የምለው ማለት ነው። ማለት እንደነበሩበት በቃ ቀን ላቸውም ሁለት ነገራቸውም ደስ የሚል ነገር ስላላቸው በእንደዚ አይነት መልኩ ባይሆኑ ባይለያዩ ጥላት ባይሄድ ባይነኝ እኔ በእርግጠኝነት ደግሞ የእሷ ነገር አይሆንለትም። ሊመጣ ይችላል፣ ግን እሷ ላይ የፈጠረው ነገር ጥሩ አይደለም ነው። አንዳንዴ መልካም ነገር ያደረጋችሁ መስላችሁ የሆነ ሰው ላይ የሆነች ነገር ነጥብ ከጣላችሁ ብዙ ጊዜ ታማኝነታችሁ ነው የምታጎሉትና አሁንም ብሩኬ ነገ ጠዋት በቃ ይቅርታ ብሎ ቢመጣ ሐይሚ ልቧ በእውነት በትክክል ይቅርታ ታደርግለታለች ወይ? ሲቀጥል ደግሞ ታምነዋለች ወይ? ምክንያቱም ነገ ጠዋት ጥሎኛ ለመሄዱ ምን ዋስትናልኝ ብላ አትጨነቅም፣ አታስብም ወይ የሚለው ሀሳብ ነው እኔ በውስጥ የሚመላለስብኝ ማለት ነው። ይቅርታ፣ በጣም ድምጽ ስለገባ። ስለዚህ ብሩኬ ጥፋተኛ ነው። ከአሁን በፊት ደግሞ በተኛበት ላይ ሀይሚን እንዲሁ ዋንስታ ስትገለብጥበት እጅግ በጣም ተናዶ ነበር። እሱ ደግሞ ያው ምርር ብሎት ከቤት እንዲወጣል ስትል ነበር። ይህም መደረግ የለበትም ብዬ ወይ ነኝ የተሰማኝን ስሜት ለመግለጽ ያክል ነው። ከወደዳችሁ ላይክና ሼር ማድረጋችሁ እንዳትረስ ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ሰላም።